ሳበው ከሰማይ ሀገሩ ወልድን ፍቅር ሳበው ከሰማይ ሀገሩ ከብሮ የእግዚአብሔር በግ ተገለጠ፣ ለዘላለም ሞት ተዋጠ። የእሱን ለእኛ የእኛ ለእርሱ ክብር ይሁንለን ንጉሡ ክብር ይሁንለን። ሰብሶ ወልድን ፍቅር ሳበው ከሰማይ አገሩ ወልድን ፍቅር ሳበው ከሰማይ አገሩ እርሶ ድሆነም ልጆች ሁንዲከብሮ

በፍጹም ፍቅር እኛን ወዶ በፍጹም ፍቅር እኛን ወዶ ወልድን ፍቅር ሳበው ከሰማይ አገሩ ወልድን ፍቅር ሳበው ከሰማይ አገሩ እርሱ ድሃ ሆነ እንዲከብሩ እርሱ ድኻ ሆነ ልጆቹ እንዲከብሩ ሁለተኛዋ አዳምጣም የማይጠልቀው ፀሐይ ወጣ የዲያብሎስ ስራ ፈርሷል። መንጋ ሁሉ ጽርቅ ለብሷል። መንጋ ሁሉ ጽርቅ ለብሷል። ወልድን ፍቅር ሳበው ከሰማይ አገሩ። ወልድን ፍቅር ሳበው ከሰማይ አገሩ

እንድንለብስ ተራቆተ በከፈለው የደም ዋጋ አዲስ ሆንን ባለ ጸጋ አዲስ ሆንን ባለ ጸጋ ወልድን ፍቅር ሳበው ከሰማይ አገሩ ወልድን ፍቅር ሳበው

የማይታይ እጅ ይከተለኛል ከግራ ከቀኝ ይደግፈኛል ብገፋም ሳልወድቅ ቆምኩ ይጸንቼ በማይታይ እጅ ተይዘው እጆቼ የማይታይ እጅ ይከተለኛል ከፊት ከኋላ ይደግፈኛል ብገፋም ሳልወድቅ ቆምኩ ጸንቼ በማይታይ እጅ ተይዘው ስተኛ ቀስቃሽ ስወድቅ አንሺ ስደክም ብርኩዝ ሰልፌን ድል ነሺ ሸለቆ ሞይ ተራራ ደልዳይ የማይታይ እጅ ውድቀቴን ከልካይ የማይታይ እጅ ይከተለኛል ከግራ ከቀኝ ይደግ ይገፈኛል ብገፋም ሳልወድቅ ቆምኩኝ ጸንቼ በማይታይ እጅ ተይዘው እጆቼ። መንገድ ሲወጣ ከፊቴ ቀድሞ እሾን ጠርጎ እንቅፋት ለቅሞ፣ እየከለለኝ በቀን በማታ ስውር እጅ ነው እግሬን ያረታ። የማይታይ እጅ ይከተለኛል ከፊት ከኋላ ይደግ! ብገፋም ሳልወድቅ ቆምኩኝ ጸንቼ በማይታይ እግዚአብሔር አለ ነፍሴ ሆይ ጽኚ በእጁ መርቶ በቀኙ ይዞ ይፈርድልኛል ምረትን መዞ የማይታይ እጅ ይከተለኛል ከግራ ከቀኝ ይደግፈኛል ብገፋም ሳልወድቅ ቆምኩኝ ጸንቼ በማይታይ እጅ የድንጋይ መሬት ወደቀ ጥንተ ጠላቴ ምክሮ ደቀቀ መሬት ላይ ጽፎ ሚቀጥል እድሜ እጅ ሆነ ፈዋሻ ኪሜ የማይታይ እጅ ይከተለኛል ከፊት ከኋላ ይደግፈኛል ብገፋም ሳልወድቅ ቆምኩኝ ጸንቼ በማይታይ እጅ ተይዘው ቀራንዮ ታይቷል ሲደማም ስውር አይደለም እጅ ለኔማ ስቀመጥ ስቆም ፊት ለፊቴ ነው። ለጠላት ስውር ለኔ ግልጽ ነው። የማይታይ እጅ ይከተለኛል ከግራ ከቀኝ ይደግፈኛል ብገፋም ሳልወድቅ ቆምኩኝ ጸንቼ በማይታይ እጅ ተይዘው እጆቼ የማይታይ እጅ ይከተለኛል ከፊት ከኋላ ይደግ ብገፋም ሳልወድቅ ቆምኩ ጸንቼ በማይታይ እጅ ተይዘው እግዚአብሔር ያሳልፋል፣ ልጆቹን መቼ ይረሳ? ብርሃን ይመጣል ጨለማው ተገፎ ደስ ይሆናል መከራው አልፎ የምሥራች ቃል ሊሞላል ባፋችን ሀዘናችን ጠፍቶ ይፈካል ፊታችን፣ የምሥራች ቃል ሊሞላል ባፋችን ሀዘናችን ጠፍቶ ይፈካል ፊታችን። ሁሉም ያልፋል እግዚአብሔር ያሳልፋል ሁሉም ያልፋል እግዚአብሔር ያሳልፋል። ልጆቹን መቼ ይረሳል? በትር ነው መርኩዝ ነው ሱና መኑበት ባሕሩ ውቅያኖሱን ከፍለው የሚያልፉበት እሳት መካከል በግፍ ለተጣሉ ውሃ የሆናቸው በድል ይወጣሉ። በእሳት መካከል በግፍ ለተጣሉ ውሃ የሆናቸው በድል ይወጣሉ። ሁሉም ያልፋል እግዚአብሔር ያሳልፋል።

ያልፍ ቀን የለም ታሪክ የማይሆን በአምላክ አንድ ቀን አንድ ሺ ዘመን። የማያልፍ ቀን የለም ታሪክ የማይሆን በአምላክ አንድ ቀን አንድ ሺ ዘመን። ሁሉም ያልፋል እግዚአብሔር ያሳልፋል ሁሉም ያልፋል እግዚአብሔር ያሳልፋል ልጆቹን መቼ ረሳ? ይቅርታ እንዲሰጠን በደልን ሳይቆጥር ማረንን በለው ስለሆነ ፍቅር። ነገ ቀን ሲመጣ ብርሃኑን ሲያበራ ፊታችን እንዳይዞር ወደ ክፉ ሥራ ነገ ቀን ሲመጣ ብርሃኑን ሲያበራ ፊታችን እንዳይዞር ወደ ክፉ ሥራ ሁሉም ያልፋል እግዚአብሔር ያሳልፋል ሁሉም ያልፋል እግዚአብሔር አሳልፋል፣ ልጆቹን መቼ ይረሳል። ሁሉም ያልፋል እግዚአብሔር አሳልፋል፣ ሁሉም ያልፋል እግዚአብሔር አሳልፋል፣ ልጆቹን መቼ ይረሳል።